ሸረቆም ነው ሜዳ፣ ዳገትን ነው። ስለዚህ ሁሉ ጊዜ አንጋ ባንጋ አይደለም። በትዳር ሲገባ ብዙ ፈተናዎች አሉ። እንኳን ደስ የሩታ ወዳጆች የሩታ ቤተሰቦችን እንኳን ደስ አላችሁ። ሩታ በመጨረሻን ከቤተሰቦቿ ጋር በሰላም ተገናኝታለች ማለት ነው። እኔ በዚህ ሰዓት ስለተገናኘች በጣም ደስ ብሎኛል። በተለይ ከዛ ወጠጤ አብርሽ ከሚባልች ብቻዋን ባዶ ቤት ውስጥ ከምትኖር ይሻላል ከቤተሰቦቿ ጋር መገናኘቷ። እስከ ዛሬ ራሱ ለብቻዋ መኖር አልነበረባትም። ይሄ ሁሉ ውጣውረድ፣ ስንት መከራ፣ ስንት ነገሮችን አሳልፋ ዛሬ ከቤተሰቦቿ ጋር በመገናኘቷ ደስ ብሎኛል ማለት ነው። ምክንያቱም አባትየውም የሩታ አባትም እናቷም እንግዲህ ያስተላለፉትን መልእክት ሰምታቸዋል። በተለይ የሩታ ፋዘር በጣም ሪስፔክት አደረጎታለሁኝ። በጣም ነው ማከብሮት። በጣም ጥሩ ትልቅ ትምህርት ነው የመከሩት። ከእሷም አልፎ ለእኛ የሚጠቅም መልእክት ነው ያስተላልፉት። አባታችን ፈጣሪ እድሜዎትን ረጅም ያርግልን፣ ፈጣሪ ያቆይልን፣ እድሜ በጤና ይስጥልኝ ይላለኝ ሩታ። ለብቻዋ በጣም ብዙ ስቃይ ነው ያሳለፈችው ብቸኛ ሆና ማንም ሰው እንደሌላት ሆና። አያችሁ፣ የቤተሰቡ ክብር እንደዚህ ነው። ቤተሰቦች ጋር በመሄድሽ ደስተኛ መሆን ያለብሽ እሺ። በተለይ ይሄ ከአብርሽና ሄርሜላ ለሚፖስቱትን ፎቶ ምናምን እየተላላሱ እየተሳሳሙ የሚፖስቱትን ነገር በፍጹም መመልከት የለብሽም በፍጹም በፍጹም እንደዚህ አይነት ነገሮችን መመልከት የለብሽም። ምክንያቱም በቃ አንቺ የራስሽን ህይወት ነው መኖር ያለብሽ የራስሽን ህይወት በቃ። እሱ ሴት መርጦ ከሄደ ምንም አማራጭ የለም። ሴት ፈልጎ ነው የሄደው። ሴት ፈልጎ ከሄደ ምን አማራጭ አለሽ? ምንም አማራጭ የለሽ። ታው ሰው ታው ወደ ቤትክ ተመለስ ታው ወደ ትዳር ተመለስ ሲባል እምቢ ካለ ምን ማረግ ይቻላል? ምንም ማረግ አይቻላል። አንቺ የራስሽን ህይወት ለመኖር ሞክሬ በቃ ለመኖር ሞክሬ ይሄን ነው ልልሽ የምችለው። ምክንያቱም አብረሽ አሁን እየሄደበት ያለው መንገድ በጣም የሚያስጠላ ነው፣ በጣም ከሚባለው በላይ። አንቺ ግን ባይተዋር ሆነሽ ቤተሰብ እንደሌለሽ ሆነሽ ሳይ በጣም ውስጤ እየከፋኝ ነበር። አይሽ ቤተሰብ እናት አባት ለዚህ ለዚህ ቀን ይጠቅማል። አይሽ ለእንደዚህ ቀን ይጠቅማል። እናት አባት በተለይ እናት አባት ያላችሁ በጣም ልትደሰቱ፣ ቤተሰቦቻችሁ ልደግፉ ይገባል ይገባችሁ አባቶቻችሁ ልታስደስቱ ይገባል፣ በህይወት እስካሉ ድረስ ገባችሁ። አባት ሳይኖራችሁ ሲቀር የሚሰማችሁ ስሜት የሌለውን ሰው ስታዩ ነው ምን አክል እንደሚከፋችሁ። እናት የመጥፎ ቀን የችግር ቀን መሸሸጊያ ናት፣ ጓዳ ናት። አያችሁ፣ እሷ እስከዛሬ ብቻዋን ነበረች፣ ግን መውለጃዋ ሲደርስ ወደ እናቷ ቤት ሄዳለች። ኦልሞስት ሩታ አሁን ሳትወልድ አይቀርም። እኔ ምን መስለኝ፣ ጥርጣሬ እንደዛ ነው። ሩታ ሳትወልድ አይቀርም፣ ምክንያቱም ለመሰላችሁ እየተለቀቀ ያለው ቪዲዮ የሩታም ሆነ ከትላንትና ትላንትና ነው፣ ከትላንት ወዲያ አብርሽ የለቀቀው ቪዲዮ የቆየ ቪዲዮ ነው። የሩታም ቪዲዮ የቆየ ነው። የሄደችው ለበዓል ነው ሩታ፣ እና ይሄ ቪዲዮ የቆየ ነው። ሩታ በዚህ ሶስት ቀን ውስጥ ወልዳለች፣ ከትላንት ወዲያ አካባቢ። እንደዚህ ሳትወልድ አይቀርም በእርግጠኝነት 100% የምነግራችሁ ማለት ነው። ስለዚህ በመገናኘትሽ በጣም ደስተኛ ነኝ። በጣም ደስ ብሎኛል በጣም ደስ ብሎኛል። ማዘር ደግሞ የሩታ እናት ሜላት ቻና ላይ መልዕክት አስተላልፈዋል። ማዘር፣ እኔ አንድ ነገር ልንገሩ፣ ሰው ወደ ሚዲያ ከወጣ በኋላ ሰው ምን አለኝ ሰው ምን ተናገረኝ ማለት አይቻልም። ለዚህ ነው ቤተሰቦቻችሁ ወደ ሚዲያ አታውጡ፣ እናት አባት፣ በተለይ ትልልቆችን አታውጡ የምንለው ለዚህ ነው። እኛ ቤተሰቦቻችንን ማውጣት አቅቶን ነው አይደለም፣ ግን ስለማንፈልግ ነው። ምክንያቱም እዚህ ሚዲያ ላይ ጨዋ እንዳለ ሁሉ ደግሞ መረን አለ፣ ባለጌ አለ ታላላቆችን የማያከብራለን፣ የሆነ ነገር ሲፈጠር የማዘርን ፎቶ ወስደው ዘቅዝቀው የሚሳደቡ እርጉዟን ሩታን ሳይቀር እንኳን ሲዘቀዝቁ የነበሩ ሰዎች አሉና ምንድላችሁ ፈልጌ ነው። ማዘር እርስዎ ቢችሉ ብዙ ወደ ሚዲያ ባይወጡ፣ ሌላ ትስራ ትጋፈጥ። ሌላው ደግሞ ሩታ ቤተሰቦችሽን አሳድጊያቸው። አንቺ ፌመስ ነሽ፣ ዩ አር ፌመስ። ፌምስናሽን ደግሞ ቤተሰቦችሽ እንዲጠቀሙበት ላይፋቸውን እንዲቀይሩበት ነው ማድረግ ያለብሽ። እንኳን አንቺ ይህን አክል ደረጃ ፌመስ የሆንሽ ሰው ቀርቶ ትንሽ እንኳን ጭላንጭል እይታ ያለው ሰው ቤተሰቡን ምናክል አክል በዩቱብ እንዲጠቀም እንደሚያደረግ ታውቂያለሽ። ኦፍኮርስ ዩቱብ ገንዘብ ነው የሚሰራበት፣ ብር ነው የሚገኝበት። ሌላ እኛን ለማዝናናት፣ እኛን ለማስደሰት ምናምን ታይሙን፣ ሰዓቱን አቃጥሎ ለእኛ ብሎ የሚለቅ ሀበሻ የለም። ሁሉም ለገንዘቡ ሲል ነው። ስለዚህ አንቺ ደግሞ ለቤተሰቦችሽ፣ ለእህት ለወንድሞችሽ፣ በዙሪያሽ ላሉ ፋሚሊዎችሽ ቻናል አብረሻቸው የተወሰነ ቪዲዮ ሰርተሽ ቻናላቸው በተለይ ሜላትን ልታሳድጊያት ይገባል። ምንም ቢሆን እህትሽ ናት። እንኳን እናንተ እንዲህ በትልቅ ቪው ያላችሁ ሰዎች ቀርቶ ትንንሽ እንኳን እንደዚህ ፈትፍተው እንኳን የሚሰሩ ልጆች በወር እስከ ሁለት መቶ ሶስት መቶ ዶላር ያገኛሉ። ስለዚህ እኔ ልነግርሽም እና ልመክርሽ የምችለው ምንድን ነው ለእህቶችሽም ለቤተሰቦችሽም ቻናል ከፍተሽ ማሳደግ አለብሽ። ይሄ ነው እና ከቤተሰቦችሽ ስለተገናኘሽ በጣም ደስ ብሎኛል። ማየት እንደዚህ ምፈልገውና የምጠብቀው ነገር ነበረ። የተሻለ ነገር እንድታይ እፈልጋለሁኝ። ከቤተሰቦች ጋር ጥሩ ጊዜ እንድታሳልፊ አራስነትሽን በደንብ ማዘርሽ እያረሱሽ ጥሩ መልካም የሆነ ጊዜያቶችን እንድታሳልፊ እመኝልሻለሁ። ወልደሻል ብዬ አስባለሁኝ፣ እርግጠኛ ነኝ። ከወለድሽም ያው እንግዲህ እንደሚባለው ማርያም ተማረሽ ምናምን ነው የሚባለው መሰለኝ እና አብሽር፣ በርቺ የሩታ ማዘር እና ፋዘር እንኳን ደሳላችሁ ልጆትን ስላገኙ። አመሰግናለሁ። ሰላም እደሩልኝ። ባይ ባይ።